በአዲስ ቪዲዮ መጥቻለሁ ማለት ነው። የምነግራችሁ ነገር አለ። በመጀመሪያ እንኳን ደስ ያላችሁ። ይህንን ቪዲዮ በላይክ ጀምሩ። ዛሬ ጽናትዬ የተጠየቀችውን ጥያቄ እንዲሁም ደግሞ ፈተና አልፋ ዛሬ ለዚህ ለደስታ ቀን በቅታለች። የኪራ እናትም የኪራ አባትም በጣም ደስ ብሏቸዋል። እኔ ብያችሁ ነበር ከዚህ በፊትም ጽናትን ለመፈተን እንጂ ከኪራ እንድትርቅ አይደለም እያደረጉ ያሉት ነገር ብያችሁ ነበር። በጣም ደስ ብሎኛል መታረቃቸው፣ አንድ መሆናቸው ከብዙ ውጣ ውረድ በኋላ ፍቅራቸውን እንደገና እንደ አዲስ መግለጻቸው ፍቅራቸው እንደታደሰ ሁላችንም አይተነዋል ማለት ነው። ሰላም ሰላም ውድ ሀገሬ ልጆች በያላችሁበት ስፍራ እግዚአብሔር ሰላም ይብዛላችሁ። በሀገር ውስጥ ከሀገር ውጭ ያላችሁ እግዚአብሔር ይጠብቃችሁ፣ ሀገራችንን ሰላም ያደርግልን። እንዲሁም ለዚህ ቻይናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። አዳዲስ መረጃዎች አዳዲስ ቪዲዮዎች ወደ እናንተ እንዲደርስ የደውል ምልክቷን ማብራቷን አትርሱ ተቀላቀሉ ማለት ነው በጣም ደስ ብሎኛል እንኳን ደስ ያላችሁ በድጋሜ ሁላችንም ተጨንቀን ነበረ በኪራና በፅናት ምክንያት ምክንያቱም ኪራ ያለ ፅናት ፅናት ያለ ኪራ ምንም ናቸው ምክንያቱም ያው ብዙ ነገሮች ተፈጥረዋል አይተናል አይተንም አልፈንዋል ዛሬ ደግሞ ለዚች ልዩ ቀን ደርሰናል በጣም የእነሱ ደስታ እኛን ያስደስተናል ሲከፋቸው እኛም ይከፋናል ነገር ግን ከፅና ድራማ ብዙ የተማርኩት ነገር አለ ብዙ እስኪ እናንተ አስተያየታችሁን እንደተለመደው በኮሜንት አስቀምጡ። ዛሬ ደስ እንዳላችሁ ተስፋ አደርጋለሁ ማለት ነው። እስከ ቪዲዮ ፍጻሜ ከቻላችሁ በጥሞና ተከታተሉኝ ማለት ነው። እናም ከምነግራችሁ በላይ የምር ደስ ብሎኛል። የእነሱ አንድ መሆን፣ መታረቃቸው፣ እንዳዲስ አዲስ ፍቅራቸው መገላለጻቸው የምር ነገር ግን ከዛ በፊት የተጠየቀችሁን ጥያቄ ልንገራችሁ የተጠየቀችው ጥያቄ ልንገራችሁ ከዛ በፊት ማለት ነው ናሆሜ እና ሰኒ ምሩ የጠየቁትን ጥያቄ እነግራቸዋለሁ ማለት ነው። በመጀመሪያ ተመካከሩ፣ እነሱ ተመካከሩ፣ አራቱም ተመካከሩ። ማን ኪራና ሰኒ፣ ናሆሜ ናሆሜ እንዲሁም ምሩ፣ አራቱም ተመካከሩ። የተመካከሩት ምንድን ነው? ዛሬ ከአዲሷ ፍቅረኛ ጋር አድሬያለሁ በላት። ጽናት የእውነት ትወድሃለች፣ የእውነት ታፈቅራለች ወይስ አታፈቅርህም የሚለውን አቀረቡለት። ይህንን የፈጠረችው ማነች? ሰኒ ናት። ምክንያቱም በሱ ፍቅር ክንፍ ብላ ግልጹን ተናግራ ከሱ ጋር ቶሎ ብላ እንድትሆን ያደረጉት። በጣም ተመሽቶኛል ይሄ ሀሳብ ማለት ነው። አያቸው ደስ የሚል ሀሳብ ነው ያመጡት። ምክንያቱም እየራቀች ነው፣ በጣም እየወደደችው በጣም እያፈቀረችው ከኪራ ትርቃለች፣ ግን እኮ ልቧ እሱ ጋር ነው የሚገርማችሁ ነገር። ነገር ግን ይህንን ነገር የፈጠረችው ማነች? ይሄን ፈጠራ ያመጣችው ሰኒ ናት። ሰኒ ባለችው ምሩም ተስማማች። ምክንያቱም ሰኒም፣ ምሩም ናሆሜም ፂ የኪራ ብቻ እንድትሆን ነው የሚፈልጉት። ጽናት ደግሞ የኪራ እናት የካንሰር ታማሚ ስለሆነች ኪራ ደግሞ ይሄን ሚስጥር ስለማያውቅ ከሱ መራቅ ትፈልጋለች። ምክንያቱም ቤተሰቦቹ ደስተኛ እንዲሆኑ ነው ከደስ ከሷ ደስታ ይልቅ ከዚህ በፊትም እንደተገናዘብ ነው የቤተሰቡን ደስታ ነው የምትፈልገው የራሷን ህይወት አጨልማ የሌላውን ለማብራት ነው የምትታገለው። አያችሁ? በቃ እኔ ከጽናት ድራማ የተማርኩት ነገር ቢኖር ከራሳችን ደስታ ይልቅ ፍቅር ማለት ከራሳችን ደስታ ይልቅ ስለሌሎች ደስታ መመኘት መሆኑን እወቁ ማለት ነው። ምክንያቱም እሷ መልካምና ጥሩ ነገር እያደረገች በውጣ ውረድ ውስጥ ብታልፍም የተጠየቀችውን ጥያቄ ያን ውጣ ውረድ አልፋም ዛሬ ደስ የሚለው ነገር የምትፈልገውን ነው ያገኘችው፣ ማለት ነው ኪራን አገኘችው። ደስ ይላል፣ የምር ከብዙ ጣውረድ በኋላ በማግኘቷ የኪራ አባትም የኪራ እናትም በጣም ደስ ብሏቸዋል። ነገር ግን ይህንን ሀሳብ ሰኒ ያመጣችበት ምክንያት ጽናት ወዲያውንም፣ ክንፍ ብላ ወዲያውንም ከኪራ ጋር ያላትን ግንኙነት እንድትቀጥል ነው። ይህን ሀሳብ ያመጡት የእውነትም ታፈቅሯለች ወይስ አታፈቅሯም፣ ተወደዋለች ወይስ አትወደውም የሚለውን ሀሳብ ተመካክረውበት፣ ጨርሰውበት ከዛም በኋላ ኪራ እንና ሆም ቤት አደረ። ሲያድር በቃ ስልክ ትደውለለታለች፣ ትተኛለች፣ ትነሳለች፣ ትተኛለች፣ ትነሳለች። ከዛ ኪራ የኔ መስኪን ብቻ ኔን እኮ ሶፋ ላይ ኩርምት ብላ እኮ ተኝታብኝ ነው እያለ ሲያወራ፣ በስተ መጨረሻም ስልክ ደወለችለት፣ አላነሳም። አራተኛ ዙር ሌሊት ደወለችለት። ከዛ ምሩ አውቃ ምንድን ያለችው እንዴ፣ ቤቢ ነው ቤብ ተኝቷል፣ የኔ ፍቅር ተኝቷል አለችና ጆሮዋ ላይ ስትዘጋ የምሬ ነው ብላችሁ አበደች፣ ከነፈች። ከዛ ለምሩ ደወለች። ምሩ ሄሎስ ያለቻት ነይ ነይ፣ የተፈጠረ ነገር አለ ስትላት፣ ምሩና ናሆሚ መጡ። ከዛ ሲመጡ ኪራኮ ቤት አላደረም ብላ በጣም ተናዳለች። እንዴ ተረጋጊ፣ ምን ሆነች ነው ያሏት። ነገር ግን ይሄንን የፈጠሩት እነሱ ናቸው። እነሱ የፈጠሩት ምንድን ነው ኪራና ጽናትን አንድ ለማድረግ ቶሎ ፍቅራቸው እንዲቀጥል ማለት ነው። ምክንያቱም እሷ ያው የውስጧን የሚያውቅ ፈጣሪ ነው። በነገራችን ላይ ለምን ሊረዳት አልቻለም? ኪራ ድራማ ቢሆንም ሊረዳት አልቻለም። እሷም ያለውን ነገር ግልጽ አላደረገችም። ያው የተወሰነ ታወራለች እንጂ አታብራራም። ለሱ ያለውን ነገር ግን እኮ እንደምታፈቅር ዓይኗ እንደሚናገር የእሷ ልብ ኪራ ጋር እንዳለ ኪራ በደንብ አድርጎ ጠንቅቆ ነው የሚያውቀው እና ጠንቅቆ ነው የሚያውቀው። ትቀርበውና አይ ይሄ ሊሆን አይችልም ትለዋለች እናም ይሄንን ነገር ነው ተፈላስፈው ፈጥረው ያመጡት ማለት ነው። በዚህ በመፈላሰፋቸው በመፍጠራቸው የተነሳ ዞሮ ዞሮ አንድ መሆናቸው አስደስቶኛል። የምር በጣም ደስ ብሎኛል። ዛሬ የሌለ ነው ደስ ያለኝ። በቃ በግልጽ መታረቃቸው በድጋሜ በግልጽ ፍቅራቸው መገላለጻቸው በጣም ተመችቶኛል። በጣም ፈጠራቸው ራሱ የናሆሜ የሰኒ የምሩ ፈጠራቸው ደስ ብሎኛል። ከዛም ስልክ ሲደውል እሱ ሳይሆን እሷ ነች የደወለችው፣ ጽናት ነው የደወለችው። በጣም ተናዳለች። ከዛ ሀይ ቤቢ እኮ ተኝቷ ያለች ምሩ ድምፃን ቀይራ ማለት ነው። በጣም የተናደለችው እና እንደምታፈቅረው አወቁ ማለት ነው። እንደምታፈቅረው ፈትነዋት ነበረ። ከዛም በጣም ተመሳችታን እንደነበረች በቃ ሌላ ሴት አግኝተሃል፣ ሂድልኝ፣ ከህይወቴ ውጣልኝ፣ እኔ ከዚህ ቤት አሁኑ መጥፋት አለ ቢብላ ስትበሳጭ ከዛ አይ እኔ ከማንም ጋር አልተኛሁም አንቺን ልፈትንሽ ፈልጌ ነው ሲላት እኔ እኮ በጣም ነው የማፈቅር ኪራ አለችው። ከዛን እሱ መኮኔን በጣም ነው የምወድሽ በጣም ነው የማፈቅርሽ አንቺ አልተረዳሽኝም፣ እንጂ በአንቺ ምክንያት እኮ እኔ ተሰቃየሁኝ ሲላት አቃለሁኝ፣ ኪራ በእኔ ምክንያት በጣም ተሰቃይታል፣ በእኔ ምክንያት ከስተሃል፣ በእኔ ምክንያት ብዙ ነገር ሆነሃል፣ አቃለሁኝ አለችው ማለት ነው። ከዛ እሱ ምን አላት እኔ እኮ አንቺን ካፈቀርኩሽ በኋላ ተቀይሬ ሰው ሆኜ ስካሬን ትቼ ሁሉ ነገሬን ትቼ ህልሜን ለማሳካት ከአንቺ ጋር ፍቅሬን ስቀጥል እንደዚህ አይነት ነገር ተፈጠረ። ግን ለምን ለምንድን ነው እኔ ክሩ ሰው መሆኔን እያወቅሽኝ ለምን እንደዚህ ጎዳሽኝ? አላት ማለት ነው። እሷም እኔም እኮ አፈቅርሃለው ግን አለችው። ግን ምን አላት ለምድሮ ማትናገሩ ያለውን ነገር ሲላት፣ አረምንም፣ አረምንም። ከዛ አይኗን እያየ ልብሽ እኮ እኔ ጋ ነው አፍሽ እንጂ የሚናገረው ስሜትን በተግባር እንጂ በመናገር አይደለም፣ አላትና ሳማት ማለት ነው። ደስ የሚለው ነገር ከዛም፣ ፈተኗት በፈጠሩት ፈጠራ። ስትፈተን የእውነት ለኪራ ያው ሲጀምር እንደምታፈቅረው እንደምትወደው እኮ አለምም ያውቃል ነው ያለችው። በነገራችን ላይ ሷምድን ያለችው እኔ እንደምወድ እንደማፈቅር አንተ ሳትሆን ማንኛውም ሰው ያውቃል ብለዋለች። ግን እንደዛም ሆኖ የሆነ ስትርቀው አላመነም። ይህንን ፈጠራ ያመጡበት ምክንያት የእውነት ታፈቅሯለች ወይስ አታፈቅረውም የሚለውን ነው የፈጠሩት። ይሄ ፈጠራ በጣም ተመችቶኛል። እንደውም አንድ እንዲሆኑ እንዲታረቁ ነው፣ ደስ ብሎኛል። ከዛ በስተመጨረሻም አዎ እወድሃለሁ አፈቅርሃለው አለች፣ ተቃቀፉ። ከዛ እነ ምሩና ናሆሜ በጣም ደስ ብሏቸው ተነስተውላት ሲያጨበጭቡ ነበረ። ከዚያ በኋላ ያው አብሮ ተኙ። ከተኙ በኋላ ተነስቶ ቁርስ ሰራላት። በቃ እንክብካቤው የሌለ ነው የምንበላቸው። በጣም ተመችቶኛል። በነገራችን ላይ ብቻ መጨረሻቸውን ያሳምርልን ነው የምንለው። ያው ድራማ ስለሆነ ችግር የለውም። ነገር ግን ብዙ ነገር እየተማርንበት ነው። በዚህ አጋጣሚ ከድራማው ብዙ ነገር እየተማርንበት ነው። አስተውሉ ማለት ነው። በጣም ተመችቶኛል። የጽናት ድራማ በጣም የሌለን የተመቸኝ እና ከድራማዎች የምንማርባቸው ነገሮች ብዙ ነገሮች አሉ። ፈታ የምንልባቸውም ነገሮች አሉ። ስለዚህ ከጽናት ድራማ ምን ተማራችሁ? አስተያየታችሁ በኮሜንት አስቀምጡ። በድጋሜም እንኳን ደስ ያላችሁ ሁላችሁ። ጽናት እኮ በጣም ድርቅናሽ እንደዚህ ሆነ፣ በጣም እንዲህ ለምንድነው ሽማትለው ለምድ ማትቀበለው ስትሎ ነበር ሁላችሁም። በእርግጥ የሷ ድርቅናዋ ሳይሆን ያው ሁላችንም ተመልክተናል ከዚህ በፊት በቀጣይ ፓርት ላይ ሁሉን ነገርኛ ተመልክተናል። ምን እንደተፈጠረ ምን እየተካሄደ እንደሆነ ሁላችንም በደንብ የተረዳን ይመስለኛል። የእሷ ድርቅናዋ አይደለም ለኪራ እናት ደስታ፣ ለኪራ አባት ደስታ ስትል ነው ያደረገችው ማለት ነው። እናም እንደዛ ነው እንጂ ድርቅናዋ አይደለም። ምክንያቱም እሷም እኮ ኪራን ማጣት እንደማትፈልግ ብዙዎቻችን እናውቃለን። በነገራችን ላይ ብዙዎቻችን እናውቃለን። ያው ደስ የሚለው ነገር ያው አንዳንዴ መታገስ ለዚህ ለዚህ ይጠቅማል። ትግስተኞች መሆን በጣም ጥሩ ነው። በተለይ ፍቅር ቀላል ነገር አይደለም። መጋጋጫት አይደለም። በነገራችን ላይ የእውነተኛ ፍቅር አንደኛ ትዕግስተኛ ስትሆኑ፣ ሁለተኛ ከራሳችሁ ደስታ ይልቅ ለዛ ለምታፈቅሮች ሰው ወይም ደግሞ ለቤተሰቦቹ እንዲሁም ለሌሎች ደስታን መመኘት ነው። እናም ያን ሁሉ እያደረገች ያለችው ጽናት ናት። ጽናት ደግሞ በጣም ታጋሽ፣ በጣም ጀግና፣ ሳላደንቃት አላልፍም። በጣም ጎበዝ ናት። እንዲሁም የጽና ድራማ ላይ የሚሰሩ ገጸ ባሪያቸው በሙሉ በጣም ይመቸኛል። በጣም አሪፍ፣ በጣም ምርጥ፣ በጣም ደስ ብሎኛል ማለት ነው። እናም ለዛሬ የመጣሁት ቪዲዮ ይህንን ይመስላል። እስቲ እንደተለመደው አስተያየታችሁን በኮሜንት አስቀምጡልኝ። ውድ አገሬ ልጆች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ማለት ነው። ዛሬ ሌለ ነው ደስ ያለኝ ማለት ነው። ይሄን ቪዲዮ ደግሞ ላይክ፣ ሼር እያረጋችሁ እንድታበረታችሁ ዘንድ ሁላችሁንም በአክብሮት እጠይቃለሁ። እና እንዳልኳችሁ በጣም ተመችቶኛል። በጣም በጣም በጣም የተመቸኝ ከዚህ በፊት ሁላችንም በጣም በቃ ስንጨናነቅ ነበር፣ እነሱ ሲጣሉ፣ እነሱ ሲበሳጩ፣ እኛ ራሳችን እየተበሳጨን እየተጨናነቅን በቃ ግን ደስ የሚለው ነገር ሁለቱ አንድ መሆናቸው በጣም አስደስቶኛል። እና በጣም በቃ የሌለ ነው ደስ ያለኝ ለምን እንደሆነ አላቅም። በጣም ደስ ብሎኛል ማለት ነው። ለውዶቼ፣ በድጋሚ እንኳን ደስ ያላችሁ በያላችሁበት ስፍራ የእግዚአብሔር ሰላም ብዝት ትርፍርፍ ይበልላችሁ። ለዛሬ የመጣሁት ቪዲዮ ይሄንን ይመስላል። ተመልሰን እስክንገናኝ መልካም ቆይታ ይሆንላችሁ። ወዳችኋለሁ። ባይ ባይ